ወይኔ በላቸው ለተሳዳቢዎች መልስ ተሰጠ። እሱ ምንድን ነው ለሚያልፋሉ ባልታ እኔ ግድ የለኝም ማለች ማለት ነው። ዛሬን አስተካክላለሁ ለነገን፣ ዛሬን ካላስተካከልኩት እንዴት ላደርግ ነው ብላለች። እንግዲህ ንግግሯ ከገባችሁ ከጅምር እስከ መጨረሻ አዳምጣችሁ ይገባችኋል ብዬ አስባለሁ እናንተ እናንተ ልጁ ከሷ ጋር የመጣው ልጅ ምንነቷ ሳታውቁ ማነው ነው ምንድን ነው ከየት መጣ እንዴት ነው ሳትሉ፣ የሌላ ደጋፊ የሌላ ደጋፊ ሳይቀር ራሱ ሲሰድባ ነው የዋለው እቺ ልጅ ማለት ነው። እኔ እውነቱን እናገራለሁ ጋይስ፣ የተሳደባችሁ ተሳደቡ፣ የምትተና ንትርክ የምትፈልጉ ተነታ ረኩ፣ አይመለከተኝም የምሬን ነው ብላችሁ ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። እሺ፣ ላይክ ሼር፣ ሰብስክራይብ አድርጉ። አዎ፣ ላይክ ሼር፣ ሰብስክራይብ አደርጉ። ደሞ ላይክ አድርጉ፣ አይከፈልበትም። ምድረቅ እንቅላም። ሌላኛው ሩታዬ ባመጣችሁ ልጅ አሁንም ደግሞ ያው፣ ዛሬን ካልሰራሁ ዛሬን ሰርቼ ነገን ማስተካከል አለብኝ ብላለች፣ ማለት ነው። እሱ ከገባሽ ምንድን ነው ያለችው? እዚህ ጋር ዛሬን አስተካክዬ ዛሬን ሰርቼ ነገን ማስተካከል እፈልጋለሁ አለች። እሺ፣ እኛ ጤንነት ባለን ሰዓት ወይም ደግሞ ወጣት በሆነን ሰዓት ያልሰራ፣ ነው ካረጀን በኋላ የምናገኘው ነገር የለም። ገብታችኋል ገብታችኋል አደለ? ቪዲዮን ግን መጀመሪያ ጀምራችሁ እስከ መጨረሻ አዳምጣችሁታል። ዘመ ብላችሁ በአፋችሁ እንደመጣ እርጉዝ የጨነቀለት እርጉዝ ያገባል። አንቺ እንደዚህ አንቺ እንደዚህ የሌላ ደጋፊ ራሱ እየመጣ አፋችሁ እንዲ ተከፍጠረ። እናንተ አስተዳደጋችሁ እኮ እንትኖ ነው የሚያስጠራባቸው። የምሬ ነው የምላችሁ። ሲቀጥል ስራ ነው እየተሰራ ያለው እየመረራችሁ ዋጡት። እየመረራችሁን ዋጡት። ስራ ነው ማለት ነው። ይሄንን ስራ ነው እየሰራች ያለች። ወረ ታየ እንጂ ራሱ አሰው አርጉዝ ሆና እሽኮሌሌ ምናምን ሌላ ወንድ ማምጣት የሆነውነ ልጁ ምንነቱ አላወቃችሁ እኮ ጋይስ፣ የምሬ ነው ምላችሁ። ለምንድነው ወንጀል መገቡት? ለምንድነው ነው ውስጥ መገቡት? ልጁ ማን አላወቃችሁትም እኮ ወንድሟ የአክስቷ ልጅ ይሁን የአጎቷ ልጅ ይሁን፣ ለስራ መጣችሁ ለምናምን ብታቁጥ ታሪክ የለም እኮ ብታቁጥ ታሪክ የለም። ገባችሁ አይደለም? እናንተ የመጣ ወንድ ሺህ ነገ እኔም ወንድሜ ይዤ ብመጣ፣ ቀጥሎ በቀጣዩ ሌላኛው ወንድሜ ይዤ ብመጣ፣ ባሌ መሆን ነው ውሽማዬ ነው ማለት ነው። አይደለም እንዴ? ግዴታ ማጣራት አለባችሁ። ምንሽ ነው ምንድን ነው ከየት መጣ ምናምን። የሩታ ንግግር እንግዲህ ካሰማችሁት ከሆነ ምን እያለች ነበረ? በተቸገርኩበት ሰዓት ከጎን የነበርክ ምናምን እንደዛ እያለችው ነበረ። ንግግሯ ደግሞ በደንብ ይገባል፣ የምሬ ነው የምላቸው፣ ንግግሯ በደንብ ይገባል። ሲቀጥል ደግሞ ፓርቱ አለው፣ ፓርቱቱም ደግሞ ይለቀቃል፣ የዛኔ የምትነግረን ይሆናል ማለት ነው። እና ብዙ ሰዎች ለእኔ እያሰባችሁልኝ ነው፣ ከልብ አመሰግናለሁ። አንዳንድ ሰዎች ደግሞ እኔን አልተረዳችኝም፣ በእናንተ በእኔ የደረሰው በእናንተ ስላልደረሰ አትረዱኝም እያለች ነበረ ማለት ነው። እና ሩታዬ ለምንሳመሽ እሺ፣ ለምንሳመሽ እንዴ፣ ካብርሽ ውጭ ሌላኛው ሰው እንዴት ብለ ፈልግም፣ ለምንሳመሽ እንትንዋ ነው የሳማት። ግን እንደዚህ ምንድን ነው ይሄ ምንድን ነው የሚባለው? እናንተ ምንድን ነው የሚባለው? እናንተ ምንድን ነው ዋምን ነው ምንድን ነው? እና እሱ ነው እንደካ ያደረጋት ማለት ነው። እኛ ግን አንፈልግም። እኔ እንደዚህ አይነት ነገር አልፈልግም። ይቅርታ እና ቤተሰብ ከመሳደባችሁ በፊት ከየት መጣ ምንድን ነው ማነው የሚለው ነገር ይቀድማል። እሺ፣ ሁሌ ስድብ አይቅደማችሁ። ሲቀጥል እች ልጅ የሆነ ነገር ስታደርግ ስድባችሁ ነው የሚቀድመው። እሺ፣ አብርሃም ባለፈው ከብዙ ሴቶች ጋር ሲመ ከፍቅር ጋር መጣ፣ ከሳመሪ ጋር መጣ። አሁን ከማነው ጋር ከማነች የመጣችሁ የመጣው ከች ማናት ስሟ፣ ከነጻነት ጋር መጣ። እሺ ያ ሁሉ ምን ብላችሁ ምንም ዝም ብላችሁ ለምን ትዳር ምናምን ነው ያላችሁ። ግን ለሩታ በጣም ናሰድባቸኋት። ዛሬ ማለት ነው እነሱ ይተዋወቃሉ። ገባች አይደለ ከጅምሩ እስከ ዛሬ ድረስ ይተዋወቃሉ። አረ አብርሃም ከግር ተለያይተው ሌላ ሌላ ቦታ ቁጭ ብለው ከዛ ይሄ ይሰራል እንዴ ጋይዝ? እኛ እኮ ማውራጥ አቅቶን፣ ወይ መናገር አቅቶን፣ መለፍለፍ አቅቶን እኮ አይደለም። ነገር ግን አምኖ የሚቀበለው ከመቶ አምስት ፐርሰንት ብቻ ነው። ሌላኛው ጠቅላላ አምኖ አይቀበልም በጭራሽ ማለት ነው። ስለዚህ እች ልጅ ልጅ ያመጣችሁ ነገር የለም። እሺ ካሜራማን ማን ነው? አሁን እኮ የዛሬው ካሜራማን አብርሃም ራሱ ሊሆን ይችላል። አታውቁትም። ገባቸው አይደለ አብርሃም ወይ ከሌላ ሰው ጋር ቪዲዮ ሲሰራ ሩታ ልትኖር ትችላለች። ከካሜራ ጀርባ የምታውቁት ነገር የለም። ታዲያ ስድብ ለምንድን ነው የሚቀድማችሁ? ተው እንደዚያ ይሄ ነገር አታድቆ እኔ ሩታ በአሁኑ ሰዓት እርጉዝም ከመሆኑ አንጻር ከሌላ ሰው ጋር ቪዲዮ ልትሰራ አልፈልግም። እውነቱን ስነግራችሁ ሂጂበት ምናምን አትበሏት። ትሳቅ ትጫወት ፈታ ትበል ዘና ትበል። ነገር ግን እንደዚህ የሆነ የሆነ አይነት ነገር ምናምን የሚሰራው አይነት ነገር እኔ በበኩሌን አልፈልገውም። እናንተ ሂጂበት ምናምን የምትሉ ሰዎች እንድታቆመው ፈልጋለሁ ማለት ነው። ባለትዳርናት። የተከበረች ባለትዳርናት፣ እርጉዝናት፣ መውለጃዋ የተቃረበ ሴትናት። በቃ አርፋ እንድትቀመጥ ረጋ ብላ ሰከን ብላ እንክብካቤ የሚያስፈልጋትን ሰዓት ራሷን መንከባከብ እንጂ ይህንን ራሷን እንደዚህ ዝቅ አድርጋ እንድትሰራ እኔ አልፈልግም ማለት ነው። ገባቸው አደለም? ስቃ ትምጣ። ሳቋኛ እንፈልገዋለን። ፈገግታዋ እኛ እንፈልገዋለን። ፈገግ ብላ ትምጣ። ከዛ ውጪ ግን ሂጂበት፣ እንደዚህ አድርጊ፣ እንደዚህ በይ ምናምን ተመችቶናል አይባልም። የምንሬድ ነው የምላቸው እናንተ በራሳችሁ በኩል የተሰደበች ከሆነው ልጅቷ እሺ፣ እየተሰደበች እንደዚህ አይነት ነገር ስሪ በይው ሂጂ አይባልም። ይህንን ርዕስ እንደውም አምጥቶ ማን እንደሰጣትም አላውቅም። ነገር ግን የተሰጣትን ርዕስ እራሱ መጠቀም አለባት ብዬ አላስብም። እንደውም እንደዚ አይነት ነገር ሲመጣበት አልፈልግም ማለት አለባት። እኛ በሌላ ሰው በሌላኛው ሰው የምንጠላው ነገር በሩታ እንድናየው አንፈልግም። እኔ በሌላኛው ሰው በጣም ነው የምጠላው፣ እንደዚ አይነት ነገር ነጌም ከሌላውን ከነጌ ወዳም እንደዛ ተለጣጥፎ የሚመጡ ሴቶች አሉና የኛው ተለጣጥፋ አታውቅም ሩታ ብዬ ስከራከር እየተለጣጠፈች እንድትመጣ አልፈልግም እኔ በበኩሌ ማለት ነው ይሄንንም ልጅ ግን ማንነቱን አላወቃችሁም እናንተ ያወቃችሁት ነገር የለም የቀደማችሁም ደግሞ ስድብ ነው ሲቀጥ ደግሞ ንግግሯ የአሁኑ ንግግሯ ከገባችሁ ከሆነ የምሬን ነው የምላችሁ ሄዳችሁ ከመጀመሪያው እስከ መጨረሻ ማዳመጥ ትችላላችሁ እዛ ጋር ምን እያለች ነበረም ዛሬን አስተካክዬ ነገን ማሳመር እፈልጋለሁ አለች ያ ማለት እናተ መተርጎም አችሉም። ያ ማለት እኔ አሁን ዛሬ ላይ ወጣት ሁኝ ሰርች ያላገኘ ነገ የሳረጅ አላገኘውም። ገባቸው አደለም? ያ ደግሞ ክብርን ዝቅ አድርጎ መደረግ አለበት ብያ አላስብም። ክብርን ዝቅ ተደርጎ አይደለም። እሷም ደግሞ ምንም ያሳየችን ሪያክሽን የለም። ምንም ነገር እንትን እንደዚህ የሆነ ወጣ ያለ ባህሪ አላየን። ማየታችኋል? ያላየሁም በበኩል የገባችሁ አይደለም። ምንም አይነት ባህሪ አላየሁም እኔ። ሪላክስ አድርጎኛል፣ ተባብሮኛል፣ እንደዚህ ብሎኛል ከማለት ውጪ ፍቅረኛ ነው፣ ባሌ ነው፣ ላገባው ነው እንደዚህ ላይ አላለችንም እኮ። ጋይስ አላለችንም። እናንተ ራሱ ወንጀል ከምትገቡ ቪዲዮ እስኪለቀቅ ድረስ ጠብቃችሁ እንትን የምትሉስ? ወይስ እሷ ላይ ስትበረታላችሁ ደግሞ የሌላኛው ደጋፊ ራሱ እየመጣችሁ እኝኛ ምን አገባችሁ? ይመለከታችኋል የእናንተ የእናንተ ዋስ ከስንቱ ሴት ስትተለጣጥፋ አይደል የምትመጣው? ፕሮፋይል ቀይራችሁ ራሱ ብትመጡ አናቃችሁ። ምን ብለን ፕሮፋይላችሁ ተለጥፋችሁ መታችሁ። እንትን ሄዳ ተለጠፈች። እርጉዝ አይደለችም ወይ መኔቱ ናት? እንደዚህ በህግ አምላክ ይሁንባችሁ። ኧረተው ኧረተው በፈጠራችሁ። ባይሆን ሩታዬ እርጉዝ ሆነሽ እንደዚ አይነት ነገር እንደዚ አይነት ስራ አትስሪ። ጸሎት ቦታ ሂጂ፣ ራስሽን ጠብቂ፣ ራስሽን አዳምጪ፣ ራስሽን አስከብረሽ ኑሪ። ባለ ትዳርነሽ፣ ባልሽን ያስተዳድርሽ። አንቺ እንደዚ አይነት ነገር መስራት የለብሽ። ባልሽ ሰርቶ ያኑርሽ፣ ባልሽ ሰርቶ ያስተዳድርሽ ማለቱ አንድ ነገር ነው ደግሞ ሂጂበት በይወ። እንደዚህ ይሄ የማይሆን ነገር ነው። እንጣላለን፣ እንደዚ የምትሉ ሰዎች እንጣላለን። የምሬ ነው የምላችሁ። ሂጂበት እንደዚህ በል። ዩቱበሮች እራሱ ብትሆኑ ማለት ነው አይቻልም። የማይሆን ነገር ነው። ገባችሁ? አሁን ይሄ ልጅ መጥቷል አይደለም? ማንነቱን ግልጽ ታረግላችኋለች ራሷ። የዛኔ ደግሞ ትጨርሳለች፣ እንጂ ከዛ ውጭ ሌላኛው ልታመጣ ወይም ከሲኛው ጋር ህይወት ልጀምር ነው ወይ የሆነ ነገር ልትለን አይደለም፣ ካለች ደግሞ የምንቃወመው በመጀመሪያ ደረጃ እኔ ነኝ። ምክንያቱም ስሟ እንዲጠፋ እንዲቋሸሽ ስለማልፈልግ በብዙ ነገር ብዙ ነገር እየተባለች ስለሆነ ማለት ነው። እና ፈገግ ብላ ስለመጣች እውነት ለመናገር እኔም ደስ ብሎኛል። ነገር ግን እንደዚህ አይነት ነገር አያዋጣንም ማለት ነው። ውድ ቤተሰብ እኛ በሌላኛው ሰው ጠላው ነገር በራሳችን ልጅ ማየት የለብንም ብዬ ነው ማምነው ማለት ነው። እንደ ራሴ እንድትሰደብ ካልፈለጋችሁ ይሄ ነው ማለት ነው ጋይስ በቃ እናንተ ምን እንደተሰማችሁ አላቅም። እውነት ለመናገር ኔ ይሄ ነው ከዚህ ውጭ ምንም አይነት ነገር የለም እላችኋለሁ። ያኔ ሂጂበት አይባልም። እንደዚህ አይነት ነገር ሂጂበት፣ እንደዚህ በይ፣ እንደዚህ በይ ይሄ አይባልም።